እንደተለመደው ዛሬም በሌላ ብሎክ ተቀዝተናል ማለት ነው። የተለመዳችሁ ትብብር ሁሌም አብሮ ስላለ ከልብ አመሰግናለሁ። ዛሬም ቪዲዮን ላይክ ላይክ ላይክ ላይክ በማድረግ ጀምሩት። ዛሬ ያለሁት ደሴ ከተማ አዝዋ ገደልና ያለሁት ማለት ነው አዝዋ ገደል ምን ይመስላል አብረን የምናየው ይሆናል። አዝዋ ገደል እንግዲህ ብዙ ጊዜ ጭሱ፣ ዋ ዋ ዋ፣ ጭሱ ጭሱ ይሄንን ይመስላል። ዛሬ ዋ ዋ እና እንዴት ናችሁ? እንዴት ናችሁ ልኝ ውድ ቤተሰቦቼ፣ እኔ ምርጥዮቼ በያላችሁበት የዓለም ለ